በትግራይ ያጠላው የጦርነት ድባብ በክልሉ ያሉ የፖለቲካ ኃይሎች በተፈጠረው አለመግባባት ሳቢያ ወደ ለየለት ጥፋት እንዳይገባ ተሰግቷል። የተከበራቸው አድማጮች በዛሬው ጥንቅራችን ይህንንና ተያያዥ ጉዳዮችን እናነሳለን። እስከ መጨረሻው አብራችሁን ስትቆዩ ሁሉንም ታደምጣላችሁ። በትግራይ ክልል ሶስቱ ጄኔራሎች ከስልጣናቸው መነሳታቸውን ተከትሎ በክልሉ ላለፉት ወራት ተዳፍኖ የቆየው የውስጥ ፖለቲካ ከሰሞኑ ፈንድቷል። በጊዜያዊ መስተዳደሩ የስልጣን ጉዳይ ጥርጣሬ ያላቸው ብሎም ስልጣኑ የተሻረ መሆኑን የሚገልጹ መግለጫዎች ከነ ደብረጽዮን ቡድን በኩል ሲደመጥ ሰንብቷል። ዶክተር ደብረጽዮን አቶ ጌታቸው ረዳን ጨምሮ ከስሩ ያሉትን ባለስልጣናት የቀድሞ እያሉት ሲጠሩና በአንዳንድ አካባቢዎች ያሉ ባለስልጣናት መሻራቸውን ሲናገሩ እንደነበር የሚዘነጋ አይደለም። ይሁን እና አቶ ጌታቸው ከፌዴራል መንግስትም ሆነ ከዓለም አቀፉ ማህበረሰብ በኩል የተሰጣቸው ምላሽ የለም። ጌታቸው ረዳ የመጨረሻ የተባለውን ጥሪ ቢያቀርቡም ሰሚ ግን አላገኙም። ከጅምሩ በክልሉ የተፈጠረው አለመግባባትና በሕወሃት አመራሮች መካከል ልዩነቱ እየሰፋ የመጣውን መቃቀር ማርገብ የፌዴራሉ መንግስት ለምን ተሳነው የሚሉ ጥያቄዎችም መነሳታቸው አልቀረም። የፌዴራሉ መንግስት ወደ ትግራይ ጦሩን ይዞ ያቀና ይሆን የሚለው ጥያቄ በብዙዎች ዘንድ ተጠባቂ ነው። የፌዴራሉ መንግስት በትግራይ የተቀሰቀሰውን አመጽ ተከትሎ ሊወስድ ይችላል የተባለውን የህግ ማስከበር እርምጃና ፖለቲካውን ስርዓት የሚያስይዝበት አካሄድ ክልሉን ወደ ለየለት ቀውስ እንዳያስገባው ያሰጋል። መቀለ ከተማን ጨምሮ አዲጉደም፣ ኩያ፣ ውቅሮ፣ አዲግራትና አላማጣ ከተሞች ከፍተኛ ውጥረት እንደነገሰባቸው ነው። በዚህ ዙሪያ ያነጋገርናናቸው በትግራይ ክልል የሚኖሩ ምንጮቻችን እንደነገሩን ከሆነ የፖለቲካ ልዩነቱ ዛሬ ላይ ዓይን ያወጣ ሆኖ ይቅረብ እንጂ ላለፉት አምስት ወራት በስፋት ዝግጅቶች ሲደረጉበት እንደነበር ነው። ከዛሬ ነገ የፌዴራል መንግስቱ ጣልቃ ገብቶ መፍትሄ ይሰጥበታል ተብሎ ቢጠበቅም ጉዳዩ እልባት ሳያገኝ አሁን የደረሰበት ሁኔታ ላይ መድረሱን ተናግረዋል። ከጅምሩም ቢሆን አቶ ጌታቸው ረዳ ክልሉን እንዲመሩ መደረጉ ያልተዋጠላቸው አካላት በርካቶች መሆናቸውን ገልጸው ትግራይ ክልልን እንዲያስተዳድር የተፈለገው ኃይል ሌላ እንደነበር ገልጸዋል። በትግራይ ክልል ያለው የውስጥ ፖለቲካ ሽኩቻ ባለፉት ዓመታት የነበረ ቢሆንም የአቶ ጌታቸው ረዳ መመረጥ ተከትሎ ሁኔታው ወደ ጡዘት አድጓል። አቶ ጌታቸውን ጨምሮ ጀነራል ጻድቃን ገብረ ትንሳኤ የደቡባዊ ትግራይ የራያ ተወላጆች መሆናቸውና በፌዴራል መንግስቱ ለስልጣን መታጨታቸው ደግሞ ያለውን መካረር እንዲያይል አድርጎታል ነው የሚባለው። የፕሪቶሪያው ስምምነትን ተከትሎ ክልሉን እንዲመሩ ዶክተር ደብረጽዮን ገብረ ሚካኤል በእጩነት ቢቀርቡም ከፌዴራሉ መንግስት ተቀባይነት ባለማግኘታቸው ያኮረፉ የህወሀት አመራሮች ሌላ ሴራ ዱለታ ውስጥ ገብተው እንደነበር የክልሉን ፖለቲካ በቅርበት የሚከታተሉ አካላት ሲናገሩ እንደነበር የሚታወስ ነው። የተፈጠረው ልዩነት እስከ መቼና በምን ሁኔታ እልባት ያገኛል የሚለው ጥያቄ ለገማች አስቸጋሪ ሆኗል። አቶ ጌታቸው መጋቢት 1 2017 ሶስት ጀነራሎችን ከስልጣን እንዲነሱ ደብዳቤ ከጻፉ በኋላ ግን የለየለት እልቂትን የሚያስከትለው እርምጃ ከወደ ህወሀት የተመረጠ ይመስላል። በዚሁ ዙሪያ በርከት ያሉ ተንታኞች የሰጧቸው ግምቶችን ባንክሮት መከታተል አስፈላጊ ነው። በፌዴራል መንግስት በኩል ከኤርትራ ጋር እየተቀዛቀዘ የመጣውን ግንኙነት የሕወሃት አመራሮች እንደ ጥሩ አጋጣሚ ሊጠቀሙበትና የክልሉን ስልጣን መረከብ የሚችሉበት እድል ያመቻቻል የሚሉ ስሌቶችም እንዳሉ ይነገራል። ወትሮንም ቢሆን እንደ ታሪካዊ ጠላቶች የሚተያዩት ሕወሃትና ሻዕቢያ የወዳጅነት ጽዋ ያጋጫሉ ብሎ የገመተ ባይኖርም ነገረ ፖለቲካ ተንታኞች ግን ግምታቸውን እየሰጡበት ነው። አንዳንድ ምንጮች እንደሚሉት ከሆነም ለኤርትራ ጎራባች የሆነችው አዲግራት ከተማ ውስጥ የሻቢያ ወታደሮች መታየታቸውን ጠቅሰው የአብይ መንግስትን ለመጣል እየተሰራ መሆኑን የሚገልጹ በርካቶች ናቸው። በክልሉ የተፈጠረው የሰላም መደፍረስ ጉዳይ ፕሬዝዳንት ጌታቸው ረዳ የፌዴራሉ መንግስት ጣልቃ እንዲገባ ጠይቀዋል መባሉን ዛሬ አዲስ አበባ ሸራተን ሆቴል በሰጡት መግለጫ አስተባብለዋል። የፌዴራሉ መንግስት ጣልቃ የሚገባባቸው ሁኔታዎች እንዳሉ በፕሪቶሪያ ስምምነትን ጨምሮ በሕገ መንግስቱ የተቀመጡ አንቀጾች አሉ። በአንድ ክልል የሰላም መደፍረስ ሲያጋጥም በክልሉ መስተዳደር ጥያቄ መሰረት የአገሪቱ መከላከያ ኃይል በፌዴራል መንግስቱ ታዞ እንዲገባ በሕገ መንግስቱ ላይ ተደንግጓል። አሁን ባለው የትግራይ ሁኔታ ግን በክልሉ ያለው ጊዜያዊ አስተዳደር ሳይጠይቅ የፌዴራል መንግስት ጣልቃ ሊገባ ይችላል የሚሉ አስተያየቶች ይደመጣሉ። በአንድ ክልል ውስጥ የህዝቡን ሰላምና ደህንነት የሚያውክ እንቅስቃሴ ሲደረግና በክልሉ ጸጥታ ኃይልና የዳኝነት አካል ህጋዊ መንገድ መፍታት የማይችሉበት ሁኔታ ሲፈጠር የጸጥታ መደፍረስ ተደርጎ እንደሚቆጠርም ይታወቃል። የክልሉ መንግስት በክልሉ ህግ አስፈጻሚ አካል በኩል ጥያቄውን ለጠቅላይ ሚኒስትሩ በሚያቀርብበት ወቅት የክልሉ ምክር ቤቱ በቂ ማስረጃዎችን ለፌዴራል መንግስት መስጠት ይጠበቅበታል። በዚህ መሰረት ጠቅላይ ሚኒስትሩ በክልሉ የተፈጠረውን ጸጥታ መደፍረስ ክብደቱና ሁኔታውን ተመልክተው የፌዴራል ፖሊስ ወይም የመከላከያ ኃይል በጥምረት ሊያሰማሩ እንደሚችሉ አዋጁ ይደነግጋል። ይህ በእንዲህ እንዳለ የፌዴራሉ መንግስት ቀድሞውኑ ማሸማገል አሊያም በህጋዊ መንገድ ችግሩ የሚፈታበትን አቅጣጫ ማስቀመጥ ለምን ተሳነው የሚለው ጥያቄ ከበርካቶች ዘንድ እየተነሳ ይገኛል። ከጥቂት ሳምንታት በፊት የመስኖና ቆላማ ሚኒስትሩ አብርሃም በላይ በመንግስታዊ ጣቢያ ቀርበው የጊዜ አስተዳደሩን ደካማ ጎን ሲተቹ ተደምጠዋል። አብርሃም በላይ የመንግስታቸው አቋም ይሁን የግል እይታቸው ባልተገለጸበት ሁኔታ ያቶ ጌታቸው ረዳን አስተዳደር በብርቱ ሲያብጠለጥሉ ተደምጠዋል። በአሁኑ ሰዓት ህወሀት በመቀለ ከተማ የሚገኘውን የመለስ አካዳሚ የወታደራዊ ትጥቅ ማከማቻ መጋዘን እንዳደረገው ከምንጮቻችን ያገኘነው መረጃ ያመለክታል። በተመሳሳይ ይህ የህወሀት አንጃ ወደ መቀለ ዩኒቨርሲቲ ዘልቆ በመግባት የዩኒቨርሲቲውን መማሪያ ክፍሎች፣ የተማሪዎች መኝታ ክፍሎችና ቢሮዎች የታጣቂዎች ማረፊያና መመገቢያ እያደረጋቸው ይገኛል። ቡድኑ ከአጋሩ ሻቢያ ጋር በመቀናጀት የትግራይ ምድር ዳግም የጦርነት ቀጠና ለማድረግ ቆርጦ መነሳቱን፣ በማናለብኝነት ክልሉን የጦር መሳሪያ ጋጋታ እያመሰው ይገኛል ያሉን የመቀሌ ነዋል ናቸው ሻቢያ ጦርነቱን ትግራይ ውስጥ ለማድረግ ከሕወሃት ጋር በሽርክና እየሰሩ መሆናቸውንና የፕሪቶሪያውን ስምምነት በመጣስ የጊዜያዊ አስተዳደሩን መዋቅሮች ለመቆጣጠር እየተሯሯጠ መሆኑን አስተያየት ሰጡን ታዛቢ ነግረውናል አሁን ላይ የነደብረ ጽዮን ቡድን የአዲግራትና የዳጋ ሐሙስ ከተማን መዋቅር ተቆጣጥረው በመቀለ ከተማም በተመሳሳይ በጊዜ አስተዳደሩ ኩዴታ ተካሂዶ የራሳቸውን መስተዳደር እየዘረጉ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ የጥይት ፋብሪካ በጎበኙበት ጊዜም ለሻቢያ ያስተላለፉት መልእክት የትላንቱን አይነት የጦርነት አካሄድ ዛሬ የለም የሚል ሲሆን፣ ኢትዮጵያ አምስተኛ ትውልድ ጦርነት ላይ ነች የሚል አንድምታ ያለው መልእክት አስተላልፈዋል። አንደኛ ትውልድ ጦርነት ላይ ተቸክሎ የቀረው የኤርትራ ሰራዊት ዛላንበሳ፣ ሰንዓፌ፣ ቡሬ፣ አዲግራት፣ ጾረና ሲባዝን የኢትዮጵያ ጦር ቢበዛ በአራት ቀን ልዩነት ኦፕሬሽን አስመራን፣ ሳዋን፣ ምጽዋን፣ አሰብን በእጁ አስገብቶ ማጥቃት ይችላል ያሉን የሁለቱን አገራት የሰራዊት አቅም የገመገሙ ታዛቢ ናቸው። በአንጻሩ በሁለቱ አገራት መካከል ጦርነት ቢጀመር ለኤርትራና ኢትዮጵያ ብቻ ሳይሆን ለመላው ምስራቅ አፍሪካ አስጊ ይሆናል ብለዋል። ጀነራል ጻድቃን በቅርቡ በመገናኛ ብዙኃን ባሰራጩት ጽሑፍም ጦርነቱ የምስራቅ አፍሪካን ጂኦግራፊ የሚቀይርና የተራዘመ እንደሚሆን ሁለቱን ሀገራትም እጅግ የሚያዳክም እንደሆነ ትንታኔያቸውን አስፍረዋል። ይህንን ከግምት በማስገባት የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት ለማረጋገጥ የውጭ አካላትን ሚና ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በትላንትና ሁለት ማምሻውን መግለጫ አውጥተዋል። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ንጥቂያ ይቁም ያሉ ሲሆን፣ በአጠቃላይ የመግለጫውን ጭብጥና የኤርትራ መንግስት እያደረገ ካለው የፖለቲካ ሴራ እንዲታቀብ የትግራይ ነጻነት ፓርቲ ባይቶናና አረና ትግራይ ባወጡት መግለጫ የህወሓት ካድሬ ጀነራሎችና አጋሮቻቸው በህገ ወጥ መንገድ ስልጣን ለመንጠቅ እየሞከሩ ባሉበት ወቅት የክልሉን ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ በመግለጫቸው ህገ ወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅርን ከታች እስከ ላይ በማፍረስ ክልሉን ወደ ከፍተኛ አለመረጋጋት አስገብተዋል ያሉ ሲሆን ይህ በግድ የለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በመቀናጀት የተሰራ ነው ሲሉ ከሰዋል። በዚህም መሰረት ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋናዮች በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስን ምስል ለመከላከልና አስከፊ ክልላዊ ቀውስን ለማስወገድ ሲባል የህግ በላይነት መከበር አለበት ሲሉ ተደምጠዋል። በመጨረሻም የኤርትራ ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላትን ሚና ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር በክልሉ በጸጥታ ኃይሎች ስም እየተንቀሳቀሱ ባሉ አካላት ላይ የፕሪቶሪያ ውል ሲፈርስና የትግራይ ህዝብ ወደ ዳግም ጥፋት ሲገባ ዝም ብሎ መታየት የለበትም ማለቱ አይዘነጋም። በዚህም መሰረት የፌዴራሉ መንግስት ላቶ ጌታቸው ይድረስላቸው አይድረስላቸው የተገለጠ ነገር ባይኖርም የፌዴራል መንግስት እነዚህ አካላት የትግራይ ህዝብንም ሆነ ጊዜያዊ አስተዳደሩን የማይወክሉ መሆኑን ተገንዝቦ አስፈላጊውን ድጋፍ ማድረግ አለበት ሲል መልእክት አስተላልፏል። ጊዜያዊ አስተዳደሩ ይህን መግለጫ ያወጣው በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ረቡዕ መጋቢት 3 ቀን 2017 ባወጣው መግለጫ ነው። አስተዳደሩ በዚሁ መግለጫው በጥር አጋማሽ ከተደረገው የትግራይ ሰራዊት ከፍተኛ አዛዦች ስብሰባ ወደ የተከሰቱ ጉዳዮችን ዘርዝሯል። አስተዳደሩ ወንጀለኛ ከሚለው ቡድን ጋር ወግነዋል ያላቸውን የሰሜን ምስራቅና የደቡብ ግንባር ሰራዊት አዛዦች ህገወጥ ተግባራትን ከሰሞኑ ሲፈጽሙ መቆየታቸውን ገልጿል። እነዚህ ህገወጥ ድርጊቶች እና አደገኛ አካሄዶች እንዲቆሙ ለትግራይ ሰራዊት ዋና አዛዥ ባለፈው የካቲት ወር መጨረሻ ትዕዛዝ ቢሰጥም የሳይሆን ቀርቶ የጥፋት ተግባራቱ ወደ ከፋ ሁኔታ መሸጋገራቸውን ጊዜያዊ አስተዳደሩ በመግለጫው ላይ አመልክቷል። ይህን ተከትሎም በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች መቀጠላቸውን ጊዜው አስተዳደሩ አስታውቋል። ጊዜው አስተዳደሩ ይህን ከማለቱ አስቀድሞ መግለጫ አወጣው የደቡብ ምስራቅ ዞን አስተዳደር ማክሰኞ አመሻሽ ላይ ባዲጉዶም ከተማ ነዋሪዎች ላይ በተከፈተ ተኩስ አራት ሰዎች በከባዱ ሲቆስሉ በርካቶች ደግሞ ቀላል ጉዳትን እንደደረሰባቸው አስታውቆ ነበር። የዞኑ አስተዳደር በዚሁ መግለጫው በትላንትናው ዕለት ባዲጉዶም ከተማና ከሳምረ ወረዳ ዘጠኝ አመራሮች ወዳልታወቀ ቦታ ታፍነው መወሰዳቸውን ገልጿል። ከዞኑ አስተዳደር በኋላ የወጣው ጊዜያዊ አስተዳደሩ መግለጫም በትግራይ ከላይ እስከታች መንግስት ለማፍረስ የሚደረጉ ተግባራት በከፍተኛ ደረጃ ተጠናክረው ቀጥለዋል ሲል አጽንኦት ሰጥቷል። የትግራይ ሰራዊት ከፍተኛ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስና የፕሪቶሪያ ውል እንዲጣስ በማድረግ የትግራይ ሕዝብ ወደ ዳግም ጥፋት እንዲገባ እያደረጉ ነው ሲል የክልሉ ጊዜያዊ አስተዳደር በመግለጫው ወንጅሏል። የፕሪቶሪያ ውል ሲፈርስና የትግራይ ሕዝብ ወደ ዳግም ጥፋት ሲገባ ዝም ብሎ መታየት የለበትም ሲል ጊዜያዊ አስተዳደሩ ለፌዴራል መንግስት መልእክት አስተላልፏል። አቶ ጌታቸው ረዳ ሶስተኛ ወገን ወይም የውጭ ኃይል እጅ ያለበት በሚል በገደምዳሜ የሰጡት መግለጫ አጠቃላይ የትግራይ ፖለቲካ ትኩረት የሚስብ ሆኗል። ጌታቸው ረዳ ዛሬ በሸራተን ሆቴል ከጋዜጠኞች ጋር ባደረጉት ቆይታ የፌዴራሉ መንግስት በትግራይ ጣልቃ ለመግባት በቂ ምክንያት እንዳለው በመጥቀስ የተጀመረው የሕወሃት ቡድን ድርጊት የፕሪቶሪያውን ስምምነት እንደ መጣስ እንደሚቆጠር ገልጸዋል። በተጨማሪም ከትግራይ ሸሽተው መውጣታቸውን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሲሰጡ ከጠቅላይ ሚኒስትሩ በደረሳቸው ጥያቄ መሰረት የክልሉን ሁኔታ ለማስረዳት አዲስ አበባ መገኘታቸውን በመግለጽ በሚቀጥለው ሳምንት መጀመሪያ ወደ ትግራይ እንደሚመለሱ ገልጸዋል። በእርግጥም በሚቀጥሉት ሳምንታት በትግራይ ሊፈጠር የሚችለው ለውጥ ወይም ነውጥ ተጠባቂ ነው። ውድ አድማጮች ለዛሬ የተሰናዳው ልዩ ዝግጅት ይህን ይመስል ነበር። ሰላም። ማገስት ሚዲያ